እንዴ ጓደኛ ገብታ ብዬ በቃ አው እስቲ የሆነ ጉዳይ ነበረኝ ታያለሽ ያስጨረሽ ነበር በቃ ተጣያለሽ ነው የምልሽ እና ስንት ሰው ነው ያለው ስንት ሰው ነው ገስት ማስገባት ብቻ ስንት ሰው ምናምን ስምንት መሰለኝ ልጃችን እንዴት ነው? እየተንከባከብሽው ነው? ልጃችን እየተንከባከብኩት ነው። በቃ ተመችቶታል ነው ምን? እሺ። እና አንቺ ጋር ሆኑ ባይመቸው እራሱ አሉጣም አለ እኮ ይከፋል። እኔ ይሄንን ምድር ማየት አልም። እናቴ ተስማምቶኛል። ወደሸባክሽ ለጥቂት ጊዜያቶች ፍቀድልኝ። አንቺ ጋ ሆኖ ባይመቸው ራሱ እንጃ፣ የገረመኝ ነበረ። የምሬ ነው። ምርጥናት እኮ ነው ያገኘው። አዎ፣ እኔ ደሞ አምሮብሻል ዛሬ። ምንድን ነው ውበቱ? እንደዚህ ነው እና እና ደስ ይላል። ግን የእኔ እናት ደስ ብሎኛል። የምርስ ላይ ይሁን። እሺ እኔ እሺ፣ እናቴ እንድ አማርኛ መስማት እንጂ መናገር አይችልም ግን ና ደህና ነኝ። ቆንጆ እንዴት ነሽ የኔ ባለ ውለታ? በጣም በጣም አድርግሻለሁ፣ እወድሻለሁ፣ አመሰግናለሁ። የእኔ ማር የሆነ ሰፈር በቃ ተቃጥሯል አሉ ሁሉ ጊዜ ፍንድቅ

ከፋሽ እንዳይመጣ ያለች ነው። ስቀሽ እንድትመጪ ነው የምንፈልገው። ለሰከንድም እንዳይከፋሽ ያለች ነው። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። የኔ እናት፣ የኔ ዓለም ኑሪሊ ፈጣሪ ይጠብቃቸው። አንቺና ውድ ባለቤትሽ የኔ ውድ እና በሰላም ተገላግለሽ ደግሞ ደስታችን ሙሉ ያድርግልን እንግዲህ ሴት ስንጠብቅ ወንድ ሆነ ተገኘ። እንግዲህ የእናት መከታ ነው እርትዬ፣ እንኳን ደስ አለሽ እናት፣ እንኳን አብሮ ደስ አለ ለኔ ማር። ተሸነፍሽ ብዬ ማለት ነው አንገትሽን ስትደፊ ወሽመጤ ቁርጥ ብሎ ተቃጥዬ ነበረ። ሁለት አንበሳ ከነ ልጁ ነበረ። ወላሂ አወረኩት ማለት ነው። ኔትወርክ መለሰብኝና ያው ትናንሹም ማሳው ምናምን ብሎ እንግዲህ፣ ብቻ ስላሸነፍሽ ደስ ብሎኛል። አመሰግን ያለው በጣም የምንም አንገት መድፋት የለም። ይሄ እኮ ጌም ነው። ብሸነፍ ራሱ ኖርማል ነው። እኔ ይሄን ያህል አላካብደውም። ግን እናንተ ደግሞ በቃ መጨረሻ ላይ ታሪክ ሊሰራችሁት በጣም የሚያስገረማችሁኝ ኒሜስ ቢሆንም በጭራሽ ስቀሽ እንድናይሽ ነው ምንፈልግኛ። እሺ ንፍቅ አመሰግናለሁ። የሆነ ቀን አመቻቸች ይገባለሁ ሼር እያደረግናችሁ ከዛ በኋላ እንሰበሰብ እና በደንብ እንጫወታለን፣ እናወራለን፣ ምናምን ችግር የለው። አይ በዚህ አጋጣሚ ማለት ነው እንትን ባልና ሚስት ላያያችሁ እንዳትሉን እኛ ባልና ሚስት እኩል ነው የምንወዳቸው። ሽ ነው ውዶች። እንግዲህ አብርሽ ማለት ውርቴ ናት፣ ውርቴ ማለት አብርሽ ነው። ጊዜው ሊታረቁ ይችላል። ነጌጠት ሽ ነው ውዶች እና ማንም እንዳይቀየመን እኔ ሁለታችሁ ስለሆንኩኝ ሩቲዬ ማለት ነው። ማንም እንዳይቀየም እዚህ ጋር ስላስተላልፍ መልእክቴ ስለዚህ እንዳይቀየም። አንቺማ የእኔ ነሽ አንቺማ ትቀይምኝ ማሪ አይ ልጆች አሉ የኛ ጓደኞች እነሱ ብዬ ነኝና። አይ አጋጣሚ ደጋፊ ስለፈኮሩ ብዬ ነኝ። ደጋፊ ነው እንጂ አብርሽ ብዬ አይደለም። ደጋፊዎች ስለፈኮሩ ግን ሩቲዬ አንገት እናስደፋለን ስላሉ መድፋት እንደሌለብሽ መድፋት እንደማትች አየሽ እንድናሳየች ብዬ ነው እንጂ ሌላ አይደለም። ማለም እሺ ነው ወድ አሁን ወር ዛሬን እኔ አስራ አምናምን አንበሳ ነበር የቆጠርኩት። እስኪ ምናልባት አንዳንዶች አቅቷቸውም በኔትወርክም በምንም ምክንያት ነው። እኔ ወላሂ ሁለት አንበሳ ከነ ልጁ ነበረ የገዛሁት። ግን ነገር ያ ንዓይካ ሰለስተ ነሮም ንበል ያ ሶስት የብስራት ደሞ ሶስት ነበረ። ርትዬ ግን ኔትወርክ ንቢ ያለ እኔ ጋም አንድ ነበረ። ኔትወርክ ንቢ ያለ ምንም አድርግ አልቻልንም። እንግዲህ ያለንን እንግዲህ የዛኒ እኮ ነው፣ አብረሽ እኮ ያሸነፈው እኮ በዛ ቅጽበት እኮ ነው። እስከምንዘጋጅ እንዴ እንደውን ያው አይ ቲንክ እኔ እኔ እንኳን አላጠፋውም ኔትወርኩን ያጠፋው ትላንት ነው ልጅ ወጣሽ ገብቼ ስወጣ ነው እዛ ጋ ነው እ

ሁለተኛው ላይ ግን ከአንድ እስከ ሦስት ተባብረን ምናምን ነው። እንዳይነሳ አድርገሽ ነው የቀጠቀጠችው፣ ቅድስት። የኔ እኮ ቅድስት አንድ ላይ አንድ ልል ፈልጌ ነው ቅድስት። ተቀያትሽ፣ ውርትዬ። ቅድስት ሌላ ቀን ትመጣለች። በእርግጥ ወተት ያስፈልጋል። እንዳይነሳ አድርጋ እኮ ነው የቀጠቀጠችው። ቀጠቀጣችሁ እንዴ? ኧረ እንትን አይባልም። በል ነው እኔ የለሁበትም። እኔ የለሁበትም፣ ውርትዬ። እኔ ምንም አላልኩም። እረፊ እረፊ አፍያለሁ አለ እንደ ስትሰሪ እንዳይገፈትሩሽ። ባለፈው እየው ሲገፈትሩሽ ልባችን ነው የወለቀው፣ እና ጠንቀቅ በይሻ አለሜ አንቺ ጠንቀቅ አድርጊ፣ ራስሽን ጥንቃቄ አድርጊ። አዎ ቪዲዮ ላይ እንዳይገፈትሩሽ ምናምን ማለት ነው የእኔ እናት ያለችኝ ከእዚህ በኋላ ማንም

ብዬ ነው። በደንብ ነው እንጂ ቼክ ማስደረገው ልልሽ ስል ትሪት ተድርጓለሽ። እንኪ ስለ ጨጓራ አልማ ምናምን አለ እዚህ። ወንት በታክሲ ወተቱን ደግሞን የስፖንሰር ስፖንሰር ሆናለሁ። በቃ አንድ በት በሃያ ሊትር በሃያ

ምን ምንም እንደነበረ በደንብ አስረዱልኝ ለማለት ያክል ነው። ኢንዌስ በጣም ነው። እናስረዳቸዋለን በደንብ አድርገን እነሱ እናስረዳቸዋለን በደንብ አድርገን እናስተምራቸዋለን። ሲጀመርም የዳይሬክተራቸው ነኝ። እንግዲህ አስተምርና እናስተምራቸው። አዎ እንደዛ ነው። በመጣፊ ነው ይሄ ኔትወርክ ቡርሳ። ዛሬ በጣም ብዙ ተዋጊ ነበረብኝ በነገር ስለ አሁን እንደላችሁ ምን በላይ ማስጠናቀቀሽ እንደወለድሽ ህፃን ፖስት እንድታረጊ አልፈልገም። እኔ መስዋዕት ስላስከፈለኝ ማለት ነው። ወይ ደግሞ ፊቱን ሸፍነሽ፣ እሺ፣ በዚህ ጋር እንድጠናቀቅ ፈልጋለሁ ማለት እኔ ዋጋ ስለከፈልኩበት ነው።

የኔ ጣም በደል ስላገኘሽ ደግሞ በጣም ደስ ብሎኛል። ውድ በቃ እንዲፈከስ እንትይ ማርያምን በሳት አይወድሽ ምተኛ በሳት ነበር ግን ያው ሼል ተደርጎልኝ ቁጭ ብዬ እየጠበኩሽ ነበር እና ደስ ብሎኛል በጣም ማሪም፣ እንዴ እንችላለን የሩታ ሄዶ እችላለን ደስ ብሎኛል ማሪም፣ እንዴ ደስ መቆጣጠር ነው ያቃተኝ። ላ ይኸውልሽ ሩታዬ ማለት ነው። ይሄን የውድ ቀጠሮ ጌም ማለት ነው ቃሲ ይዘሽ ነው የምትጫወችው እንጂ። አሁን ለምሳሌ አላወኩኝም ትናንትና ነበር ስጠብቅ የነበረው መጀመሪያውም አትሸነፊም ነበረ። በም አትሸነፊም ነበር ግን በሶስተኛው አላስነካሽውም። ማለት ግን ተፈጥሮ ነው የመጀመሪያው ላይ እንኳን